ሞር እየወደዳችሁ ሞር እያከበራችሁ ይመጣል። ምክንያቱም ባሎች እንክብካቤ ይወዳሉ፣ ሴት ልጅ እንድትንከባከባቸው ሚስታቸው እንድትንከባከባቸው ይወዳሉ። ወንዶች ሚስታቸው ሴት እንድትሆንላቸው ይፈልጋሉ። ስራ ውለው ቤታቸው ሲመጡ ጥሩ ፈገግታ፣ ጥሩ ፊት፣ ጥሩ ፍቅር ይፈልጋሉ እና ስንቶች ሚስቶች ናቸው ክሬን የምታደርጉት ባላችሁ ሲወጣ ለስራ ሲወጣ አባዬ ወደ አንደኩ አፈቀራለሁ በሰላም ያው ልክ በሰላም ተመለስልኝ፣ ይሉ ምን ትሉ ስለተጫጭራችሁ። ሲመጣም ስራ ውሎ ደግሞ የኔው ለለክ ስራ ቤት ነው ደክሞት ከሆነ መንከባከብ፣ ሲደክመው መንከባከብ፣ የሚያስፈልጉ ነገሮች እንስት ቅርብ ስለምስ ታውቂያለሽ፣ ፍላጎቱን ታውቂያለሽ። ምንድን ነው የጎደለበት፣ ምንድን ነው የሚፈልገው ነው ማለትሽ። መጠበቅ በጣም ስራ በዝቶበት ከሆነ በብዙ ነገሮች ራሱ ተጨናርከው ከሆነ የባልሽን ሳይኮሎጂ ስለምታቂ ምን እንደሚፈልግ ስለምታቂ፣ ሚስት የእሱን የሚፈልገውን ፍላጎቱን ማሟላት የሚስት ፋንታ ነው ማለት ነው። እና ዛሬ ምን ምን ያህሉ ፐርሰንት ነው ለባሉ ፍቅር የሚገልጸው? ምክንያቱም ብዙ ሚስቶች ድብቆች አለን፣ ብዙዎቻችን እንደዛ ስለሆነ ነው እና ብዙ እና ብዙ ሚስቶች ለባላቸው ፍቅር ፍቅራቸውን አይገልጹም። በውስጣቸው ድብቅ ናቸው። ብዙ ሴቶች ይወዱታል ግን አይገልጹትም። እሱ ደግሞ ባል ደግሞ ልክ እንደማትወደው ወይም ደግሞ አትወደኝም ማለት ነው የጠላችኝ ነው ማለት ነው የሚል እንትን ይፈጠርበታል ውስጡ ጋር። ስለዚህ ማናቸው ሚስቶች ፍቅራቸውን መግለጽ አለባቸው። ሁሉ ይወዳለው የሚባል የሽ ፍቅር መግለጽ እንደውም ደግሞ የሚወደውን ሁሉ ነገር ማድረግ እሱ የሚወደውን የሚወደውን ማድረግ አዎ፣ እሱ የሚወደውን ሁሉ ማድረግ። ስራ ሁሉ ሲመጣ በስራ ደግሞ ሲመጣ ባልሽ ልክ እግሩ ሲገባ ቤት ችግር እንተ፣ ደግሞ ምናም ይሄ ነገር ጎሎብኛል፣ ቤቴ ውስጥ ይሄ ነገር ይህ አልተማላለኝም፣ እንደዚህ ሆነ፣ ጭቅጭቅ ብቻ ርዕስ ብቻ ሊመረጥሽ፣ የምትጨቃጨቂ ከሆነ ባልሽ ሲወጣ ሲገባ ፍቅርሽን ከመግለጽ ሲል አንቺ ሁሌ ጭቅጭቅ የሚመችሽ ከሆነ ሁሌ መጨቃጨቅ የምትወድ ከሆነ ለአንቺ መጥፎ ነው፣ ለባልሽ መጥፎ ነው። ጭቅጭቅ ወንዶች የማይወዱት አንዱ አካል ምን እንደግሉ ስሙ። እኔ የምትጨቃጨቅ ሚስት አልፈልግም። እኔ በጣም ሚስቴ ሁሌ እንደጨቀጨቀኝ ወይ ምናምን ይላሉ ብዙ እንትን። አንቺ ግን ብዙ አንቺ ስራው ሲወጣ ሁሌ የምትጨቀጨቀው ሲገባ የምትጨቀጨቀው ከሆነ በስለው እስኪ ገባ የማይሆኑ ምክንያቱም ልቦ ነው ችግር። ላቱ አንቺ በጭቅጨቅሽው እና አንቺ እንትን ባልሽ ይቆጣል። ልቦ ነው እየተቆዳ ተስፋ እየቆረጠ ነው የሚመጣው እና አንዳንዴ ሚስቶች ማበረታታት ባላችሁ በሚሰራው ነገር የሚሰራው ሁሉ ትንሽ የሆነ ትልቅ ስራ ስራው መውለድ ማበረታታት፣ ጎበዝ አንተ ትችላለህ፣ አንተ የኔ ባል ትችላለህ ብለሽ ብለሽ ከባልሽ ጎን መቆም የአንቺ ኃላፊነት ማለት ነው። ይሄ የስት ኃላፊነት ነው። ማንኛችን እና ለባላችን ፍቅር መግለጽ ማበረታታት፣ አይዞህ በርታ የሚልቅ አባቶችን ከመጥፎ ቃላቶች ተቆጥበን ከጭቅጥቅና ከንትን እራሳችን ቆጥበን፣ እሱ የሚፈልጋቸው እሱ የሚወዳቸውን ነገር ብናደርግለት፣ ለምሳሌ እሱ ቤቱ ሲገባ ቡና ሁሉ ነገር በቃ ይሄ አምሮብሽ አንቺ አምረብሽ የሚፈልገው ምግብ ወይም የሚፈልጋቸውን ትምህርት ይኖሩ ይችላሉ። ቤት ውስጥ ሲገባ ከስራ የሚፈልጋቸውና የሚወዳቸው ነገሮች ካሉ እሱን አደርቀች መጠበቅ ምችክራለሁ ታደርጊለት ምንም እንትና አንቺ ጋር የሚያመጣው ነገር የለም። እንደውም ትዳርሽን፣ ቤትሽን፣ ማንነትሽን፣ ሚስትነትሽን የወደደሽ አይነት እንጂ ይሄ መሸነፍ ወይም ሌላ ነገር አይደለም። እሱም የሚወደውን አደረ አስታደርጊለት እሱም አንቺን የወደደሽ የሚያስፈልጋት ምንድነው፣ ምን ላሟላላት፣ ለሚስቴ ምንድነው የሚያስፈልጋት ብሎ ልክ አንቺ እንደምታረጊለት፣ አንቺ እንደምትወለት እሱ ላንቺ ይጨነቃል።

እሱ በሆነ ቁጥር ደግሞ እሱ ከአንቺ የራቀ አንቺን ብዙ ነገሮችን እየደበቀ አንቺን እየጠላ ይመጣል። ምክንያቱም ወንዶች በዙሪያቸው ብዙ ነገሮችን ያሉ ባይ ናቸው። ብዙ ሴቶችን ያሉ ብዙ ደግሞ ፍቅር የሚሰጡ አሉ። በዛ ልክ እነሱ ከሚስታቸው ይልቅ ብዙም ተከባከባቸውን ይመለከታሉ። ስለዚህ አንቺ በቻ አልሸዋቅም ለባልሽ ጥሩ ነው አይደለም። ሁሉም ነገር በነገራችን ላይ ሁሉም ነገር እንክብካቤ ይገኛል። ሁሉም ነገር ፍቅር እንደዚያው ነው። ልትተዋዳችሁ እንደተቀባችሁ ትያክል ስትኖሩ ሁሌ ፍቅር መገላለስ ግዴታ ነው። አሉ ኮበዘልክ ዴይሊ በአራት ያምስት የሚደውሉ አሉ በቀን አንዴም የማይዳውሩ አሉ። በዛው ልክ በቀን አንዴም የማይዳውሩ እንደገና ደግሞ በቀን ስንት ይበላሽ፣ ጠጣሽ፣ የት ነሽ ውሎሽ፣ እንዴት ነው ምናምን አሉ። ብዙ ደግሞ አሉ። በዛው ልክ እርስ በርሳቸው የተሳሰቡ እንትን የሚሉ እንደነሱ ሁኑ ያልኩኝ አይደለም፣ ግን ባላቸው የተፈጥሮ ቀላት ባላችሁን አገባከ ባላችሁን ገባላችሁ ለመግለጽ እንደዛ ሲሆን ሪሌሽን እየጠበቀ ትዳርሽ እየሰመረ እየደመቀ ደስ እያለ ይመጣል ማለት ነው። ኑሮ እየናፈቀሽ ልጆች እየናፈቁሽ ኑሮ፣ ትዳርሽ ሁሉም ነገር ደስ እያለሽ ይገኛል። እድሜሽ ሙሉ ደስተኛውንሽ ሆንሽ ትኖሪያለሽ። ምክንያቱም ፍቅር ባንጭ ገልጫለሽ፣ እሱም እንደዚያው አንቺ እሱ የሚፈልገውን ታውቂያለሽ እሱም የሚያደርጋቸው ነገሮች ያውቃል ስለዚህ እርስ በርሳችሁ ስትተዋወቁ እየተከባበራችሁ እሱ አንቺ እያከበርሽ እሱ አንቺ እያከበር ይመጣል እንጂ ዴሊ ጭቅጭቅ ዴሊ የት ገባሽ ዴሊ የት ወጣቅ ምንድን ነው ምናምን በቃ ይሄ ጭቅጭቅን ማስወገድ ትልቁ ትላል ላይ እንቅፋቱ አንዱ ጭቅጭቅ ስለሆነ ነው መጨቃጨቅ እርስ በርስ መነዛነስ ጭቅጭቅ ወንዶች አይወዱ አያስፈልግም ብዙ ጥፋቶች ቢኖር እኮ ቀስ ብሎ ተረጋግቶ መወያየት፣ ማውራት፣ የጎደለ ነገር ካለ እንዲያስተካክል ማድረግ፣ እሱም አንቺ ጋር የጎደለ ነገር ካለ እንዲያስተካክል ማድረግ ነው እንጂ አምባጓን ማፍጠር ስበስስንት ማለት አያስፈልግም። እና ሴት ሚስት ለባልሽ ፍቅር መስጠት አለብሽ፣ ፍቅር መግለጽ አለብሽ። ሲወጣ ወደ ስራ ፍቅርሽ መለስ፣ ሰላም አልክ ባሌ፣ እወድሃለሁ። ከስራም ሲመጣ እንደዛው ማድረግ አለብሽ፣ አለብን። ይሄን ለማለት ያክል ነው። አመሰግናለሁ ባይ